ሰላም ጤና ይስጥልኝ። ውድና የተከበራችሁ በመላው ዓለም የምትገኙ ውድ የቻናሌ ቤተሰቦች እንደምን ሰነበታችሁ እንደምን ከረማችሁ? በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ ጤና፣ ደስታ እየተመኘውላችሁ፣ ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለትንሣኤ በዓል በሰላም በጤና በፍቅር በደስታ አደረሳችሁ አደረሰን። የቻናሌ ቤተሰቦች መልካም የፋሲካ አባል እንዲሆንላችሁ እየተመኘው እንዴት ሰነበታችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ መቅድ ዩቱብ በሰላም መጣችሁ። ለማታቁኝ ለምታቁኝም እንግዲህ መቅድ ዩቱብ ነኝ። ይህን ቻናል ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሆኑ እንላለን። ያው የምንለቃቸው ነገር ነገሮች ወደ እናንተ እንዲደርሱ የደወል ምልክቷን መጫን እንዳይረሱ እንላለን። ቤተሰቦቻችን እንደምን አላችሁ? ደህና ናችሁ ወይ? እንግዲህ ያው ከስንት ጊዜ መጠፋፋት በኋላ ነው ዛሬ ብቅ ብቅ ያልኩት። ዛሬ ደግሞ በጣም ደስ ብሎኝ ነው የመጣሁት ቤተሰቦቼ። ያው እንግዲህ ለፋሲካ እስኪ እኔም እንግዲህ ስጦታ ተልኮልኛል ለበዓል እንግዲህ የእኔ ውድ ጓደኛ እንግዲህ ምን እንደምል አላውቅም እስኪ ዛሬ እንግዲህ በቤተሰቦቼ በተመልካቾቼ መሀል ነው እንግዲህ እማመሰግናት ይችን ውዷን ጓደኛዬን። ያው እንደምታዩት እንግዲህ አንዱን ቀሚሴ ለብሻለሁ ለብሻለሁ። ከጓደኛ እንግዲህ እየተላክልኝ ስጦታ ነው። በእውነት እግዚአብሔር ያክብርልኝ። የኔ ውድ ጓደኛ እንግዲህ ፋሲካን በተመለከተ ያው ሁለት ቀሚሶች ልካልኛለች። እግዚአብሔር ይስጥልኝ። ይሄ አንዱን እንግዲህ እንዳልኳችሁ የለበስኩት ረዘም ያለ ቀለል ያለች ደስ የምትል አንዷ ደግሞ በዚች ዘርፍ ሆና አጠር ባለችው እንግዲህ የኢትዮጵያ የኢትዮጵያ አረንጓዴ ቢጫ ቀይ እንዴት ደስ ይላል! ሰዎች ሆነ፣ በጣም ነው ደስ ያለኝ። እግዚአብሔር ይስጥልኝ ውድ ጓደኛዬ። በዚህ አላለቀም ስጦታው። ይች እንዳልኳችሁ እዚህ ጋር የታጣኳት መቀነት አለች። እዚህ ጋር ደግሞ ያው እንግዲህ ነጠለው ነው ማለት ነው፣ የዚህ ነጠላ ነው። እውነት በጣም ነው የሚያምረው። በጣም እግዚአብሔር ይስጥልኝ ብያለው እህቴ፣ ክበሬልኝ እዚህ ጋር ማለ ደግሞ ያው እንግዲህ የራስ እፍ እንዲህ የሚታሰር ማድረው ቤተሰቦች፣ በእውነት በጣም ደስ የሚል ነው። በተለይ የእኛ ባህላችን መለያችን እንዲህ ሲመጣ ልንስጠ በጣም ነው ደስ የሚለው አይደል እና በጣም ነው ማመሰግነው እህቴ። እውነት መርቁልኝ። እግዚአብሔር አምላክ በወጣው እጥፍ ድርብ አድርጎ ይስጥልኝ ብያለሁ እህት አለንዬ ክበሬልኝ። እንግዲህ የራሷ አልባሳት አላት እሱንም ከላይ አስቀምጥላችኋለሁ። እንግዲህ ታዟት አላችሁ ጓደኛዬን እንግዲህ እንደምታዩት ይህንንም ቀሚስ ልካልኛለች። እውነት በጣም ነው የሚያምረው ቤተሰቦች እዩትማ። በጣም በጣም እግዚአብሔርን እኔ ምን እንደምላላቅም ይኸው አሁን እስኪ እንደው እንዴት አያምርም? አያምርም? ቤተሰብ እና እዚህም ጋር ራሱ ነጠላለሁ የራሱ ነጠላም እና በጣም ነው ማመሰግነው። ጓደኝ ክበሪልኝ። ያው እንግዲህ እንደዚህ አድርገ ለፋሲካ ሳፖርት አድርገኛለሽ ማለት ነው። እግዚአብሔር ይስጥልኝ። እንግዲህ ብድር ከፋይ አድርገኝ ውዷ ጓደኝ ክበሪልኝ። ይህ ታለምዬ እና ው ዛሬ እንግዲህ በተመልካቾች ፊት እንግዲህ ስጦታዬን ተቀብያለው። እንግዲህ እኔ ብቻ አይደለም ተመልካቾችም ው እንግዲህ አይተውታል። መርቁልኝ። በእውነት እግዚአብሔር ይስጥልኝ። ይህ ታለም በወጣው ይተካ። በጣም እጅግ አርዬ ነው ማመሰግነው እላለው እንግዲህ እኔ በዚህ መልኩ እንግዲህ ሰርፕራይዝ አድርገኛለች። እኔም እንግዲህ ው ባሉን በዚህ በሚመስል መልክ አክብሬ ያለው እግዚአብሔር ይመስገን። ደስ የሚል ባል ነው በእውነት ከበሬልኝ እህት አለምዬ፣ በጣም የምታምር ቀለል ያለች ቆንጅዬ ቀሚስ ነች ማለት ነው። በጣም ነው የማመሰግነው። እንዲሁም ቁሜ ባሳያችሁ እራሱ ታችም እንትናለው ያው በቁመቴ በደንብ ቪዲዮ ስለማያ ንትን በቁመቴ ስለማይገባ ነው እንትኑ ያው ካሜራው ትንሽ ያው ካሜራ ማኗም ራሴው ስለሆንኩ ለዛ ነው። ወደ በፊት ግን ካሜራ ማን ሲኖረ እንግዲህ በሙሉ ነው እንለቅላችሁ ማለት ነው እንግዲህ እስከ ታች ድረስ ያው አሁን ላይ እኔው ራሴው ስለሆንኩ እየቀረስኩ ያለው ለዛ ነው። ቤተሰቦቼ እና እንግዲህ ያው እንደወደዳችሁ ተስፋ አድርጋለሁ። ያው የኔ ደስታም እናንተም ያስደስታችኋል ቤተሰቦቼ ስለዚህ እንግዲህ ቪዲዮውን ላይክ በማድረግ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰቡ ነው አበረታቱኝ። እርግጥ ያው እንትኔ ላይ እየጠፋው ነው ብዙም እየገቡ አይደለም። ያው እንግዲህ ስለማ እየተመቸኝ ስላልሆነ ነው ቤተሰብ። አንድ ቀን ግን ተመችቶኝ በደንብ በደንብ ከሳምንት ሶስት አራት ጊዜ ቪዲዮ የምለቅበት ቀን ይመጣል። ያው እንግዲህ አሁን ላይ ከወር አንድ ቪዲዮ መልቀቅ አለው ማለት ይቻላል ቤተሰቦች። በእውነት እስኪዬ እኔ ስህተታችሁ አይደለሁ። ስለዚህ ያው ሰብስክራይብ በማድረግ አበረታቱኝ ላለው እህቶች ቤተሰቦች እና እህቴን ደግሞ እጅግ አርጋቸው አመስግኑልኝ። እግዚአብሔር ይስጣት እግዚአብሔር ይስጥሽ ብላችሁ መርቁልኝ። እሺ። በነገራችሁ ልጅቴ ልብስ አላት፣ ልብስ ትሸጣለች፣ ማንኛውም ቦታ ላይ ታደርሳለች። እኔ ከላይ እንትኗን አስቀምጥላችሁና ታዟት አላችሁ ማለት ነው። ቤተሰብ በሌላ ቀጣይ በተለየ ቪዲዮ እስከምትመጣ ቸርሰን ምትልን እያልን፣ ቪዲዮ ከወደዳችሁት ላይክ በማድረግ ጀምሩ። ላለው ቤተሰቦች መልካም ጊዜ መልካም የትንሳኤ በዓል እንዲሆንላችሁ ተመኘችላችኋለሁ። መልካም ጊዜ።